አንተ እኔ በእንግሊዝኛ መውራት ብፈልግ የትራንስሌሽን ጠይቅ ነበር እና ይስ ሁላችሁም ሼር አድርጎ ባ ከችለ ሁለት ለሶስት ሰው ሼር አርጎ እና የእሱን ታሪክ እንሰማለን። ከዛ ደግሞ ከኛ የምትፈልገውን ነገር በሙሉ አቅማችን ከሆነ እናገዛታለን፣ ካልሆነ ደግሞ ወደ ሌላ የሚፈልጉት ነገር እናዘውራታለን። ሊዱዋ ቅጽለ ዘንብ ዜ ቅጽለ ሊዱዋ ሰላም የሚል ጀመሪያ ሰላም ናቸው ናቸው ሰላም ናቸው ፋሚሊ፣ እንዴት ናቸው? ሊዲያ እባላለሁ። ይቅርታ አማርኛ ብዙ አይደለሁም፣ ግን እሞክራለሁ ለማውራት ስለ ሊዲያ አውራቸዋለሁ። ዛሬ በጣም አመሰግናለሁ መጀመሪያ ጊዜ ስለሰጣችሁኝ፣ እስከ መጨረሻ ደግሞ ብትሰሙኝ ደስ ይለኛል። እኔ ግቢ ላይ ነው ያደግኩት። ማደጎ ቤት እና ማለት ቤተሰብ የለኝም ለማለት ፈልጌ ነው። ማደጎ ቤት አባትና እናት የሌላቸው ብዙ ልጆች አለንና ና እዛ እዛ ነው ያደግኩት። ከዛ ስለኔ ታሪክ አወራቸዋለሁ አሁን ሊዲያ ማለት በጣም ተጫዋች ቀልደኛ፣ የዋ ነኝማ። ምንም ነገር አላቅም። ግቢ ነኝ ያደግኩት ከዛ ብዙ ነንና እዛ ነው ያደግ ነው። ምንም ነገር ተንኮል አናውቅም፣ ምንም ነገር አናውቅም። ከዛ እዛ ጋር ትምህርት ነበር እስከ አራተኛ ክፍል ግቢ ላይ ነው የተማርኩት። የራሳችን ትምህርት ነበር። ከዛ ከግቢ ትንሽ ራቅ ይላል ወደ ከተማው እና ማዘር ምን ትላለች? በቃ ትምህርት ከተማ እንድንማር ትናገር ከተማን ከተማ ንሄዳ ደበ መኪና ምናምን ይሄድ ነው የምንማረው። ከዛ ስንሄድ ምንም ነገር አላቅም። በቃ አባት እናት ምናምን ምን አናቅም። በአንድ ላይ ነው ያደግናውን ምንም ነገር አናቅም። ከዛ ስንሄድ ደንቦስኮ የሚባል ትምህርት አለ። እዛ ነው የገባ ነው ሁላችን ሆነን ከዛ በአንድ ላይ ነው የምንበላው። ስነስርዓት አለን። ሰዎች ሁሉ ደግሞ ከየት ነው የመጣችሁት? ከዚህ ሀገር ናችሁ ምናምን ነው የሚለው። ጠባያችን ዲሲፕሊን ምናምን ጎበዝ ነበርን። ከዛ እኔ ያወቅኩት አባት እናት ምን እንደሆነ ያወቅኩት ወላጅ ምን ነው የሚባለው። የወላጆች ቀን አለ አይደል? የዛ ቀን የጓደኞቼ እናት አባት እህት እርስ ይማሳሰላሉ። እናታቸው አባታቸው ይዞ ሲመጡ በቃ የዛን ቀን ነው ያወቁት። ምንድን ነው እኔ እንዴት ነው ምናምን ግራ ገባኝና ፈረንጇን እጠይቃት አለው። ፈረንጇን ምን እላታለሁ ማም ላት እና ምን ነው ምናምን ስትለኝ እናቴ የት ነች? አንቺ ኮ ነጭ ነሽ፣ እኛ ኮ ማለት እንዴት አድርገሽ አንች አንቺ ሁላችን የወለድ የወለድሽን ምናምን እላታለሁ እና አይ ከዛ አይ አደለ እኔ ኮ እናታችሁ ነው ምናምን ምናምን ትለኝ ና ከዛ ቀርሰዋለው እቃ ጨዋታችን ምናምን ምናምን ደዛ እያልን ከዛ ድምፅስ እኮ ረባሽ ነበርኩና ወደ እምባላንሶ የሚባል ትምህርት ተላኩ። ከዛ ሃፍታይም እምባላንሶ እንበላንሶ ስታቅናቴ እንዳልባላሽ ብላ ወደ ቤት ልታስገባኝና አሊኮ እዛን የማውቀው ለአሌክስ በቃ አሌክስ ደግሞ ስለኔ ነገር ያውቃል። ነገርኳቸው አካፈልኩት ለአሊክ። በቃ አሊክ ይራዳልኛል በጣም ማለቴ ይቅርታ አሊክ ማለት ለኔ ብዙ ብዙ ነገር አሳልፈናል ልጆች ሆነን የሆነ ሂስትሪም አለ ከአሊክ ጋር በደንብ የተ ሞር የተቀራረብንበት ሂስትሪ አለኝና ላካፍላችሁ ይሄ ስምንተኛ ክፍል እያለው ትራፊክ ምናምን የሚባል አለ ልጆች ሲገቡ ምናምን በር ላይ ቁመን ነው የምንጠብቀው። እና ከዛ የሆነ ልጅ ነበር እና ስምንተኛ ክፍል እያለው ክራሽ ይዘኛ ወደዋለሁ እና ከዛ ወድጀው ለማንም ሰ መናገር አልችልም። መምሩ ደግሞ በጣም ሀያል ነው። በቃ ለኛ በጣም ያየን ምናምን ነበርና ከዛ አሊኮ እዛን ቀን አሊክ ለራሱ አያውቅም ነበር። ከዛ ብቻ የሚዣው እሱን ከእሱ ለልጁ በቃ በደብዳቤ ምናምን እጽፍለት ነበር። ባጃጅ ባለ ባጃጅ ነው እና ከዛ አንድ ቀን ከእናቴ ጋር እንጠላና ቤት ቀይርኝ ላት አለሁ ብዙ ቤት በቃ ከእህት በግሩፕ በግሩፕ ነው ቤታችን ብዙ ልጆች ስለሆን፣ ከዛ እኔ ስላም የምትባላለች ና ከሰው ጋር መኖር ነው የምፈልገው ምናምን ብያ ኖኖ ምናምን አለችን። ተጣለሃት ልናቴና ከግቢ ጠፋው በቃ ወደ ትምህርት ቤት በመኪና ስንገባ ስንሄድ ምሳቃይን ትቼ እዛ ጋር ጠፍቼ እሄዳለሁ። ምንም በቃ እዛ ሱቅ የሆነች ሱቅ ነበረች እና ማንም ሰው አላውቅም። ዝም ብዬ ነው የጠፋሁት በቃ ከእናቴ ስለተጣላው ማለት ነው። ከዛ የዛን ቀን በጣም ጉድ ነበር። በቃ ሁሉ ሰው ግቢ ያወቁ ወዴት ሄደች ወዴት ጠፋች ምናምን። እኔም የሆነች ሱቅ ነበረች እና ወደዛ ነው የገባሁት ከዛ የዛን ቀን ተጨናነቁና አሌክስ ልጆች እናን የነበር ነው የዛን ቀን እየፈለጉኝ፣ ምናምን ከአንድ ቀን በኋላ አገኙኝ እና ከዛ እናቴ በጣም ተቋጣች ተናደደችብኝ፣ ምናምን። ከዛ የዛን ቀን ነው ከአሌክስ ጋር ማውራት የጀመርኩት እና አሌክስ ማለት በቃ እንደ ቴክስት ነው። ለአሌክስ እነግረውና አሌክስ ነው የሚነግረኝ ልጁን ያቀዋል፣ እኔ የምወደው ልጁን አሊክዬ እንዴት ነው ምናምን ብዬ እነግረዋለሁ አሊክ ደግሞ ሁሉ ነገር ይነግረኝ ለእኔ ከዛ በድብቅ ሁሉ ነገር እናደርገው ነበር ስልክ ምናምንም አይፈቀድልኝም ነበር ስልክ የዛን ቀን ልጁ ሲሰጠኝ በስንት መከራ ደውለት ነበር እየተደበቁ ምናምን አሊክ ይመጣና በቃ ቤስት ፍሬንድ ነው የነበረው ብዙ ነገር ያገዘኝ አሊክ የዛን ቀን ደግሞ በጣም ይጨነቅልኝ ነበር በጣም ይወደኛ። በቃ በጣም ምንጫወት ነበር እንደ ወንድሜ ነው ማየው። እና ከዛ አሌክስ ክረምት ክረምት ላይም ሩቅ ነው ግቢያችን፣ ወደ ሽሬ ወደ ከተማ መምጣት አይፈቀድልኝ። እዛ ጋ ሁኜ ነው በቃ እየጠፋው እየወጣው ነው በተደብቄ ነው መወጣው። እና ከዛ የሆነ ቀን ስምንተኛ ክፍል ፈተና እየተፈተን ለእናቴ እኔ አላቅም ነበር በቃ በሁለት ወር ምናምን የገባው ይመስለኝ ነበር። ወደ ግቢ አላቅም ነበር ለእናቴ። እናቴ ግን ስለ እኔ ሂስትሪስ በደንብ አድርገሽ ንገርኝ። የዛን ቀን አስራ አራት አስራ አምስት አደርጋለሁ እድሜ እና ትንሽ ጎበዝ እየሆንክ እየመጣው ነው እና ከዛ እናቴ ነገርኝ እስክ ስለ እኔ ነገር ምናምን ስላ አይ አሊኮው ኖርማሊ ወደው ስላት ኮሜንታቶሮች እባካቸው የሰውን ቀልብ እየሰረቃቸው ነው። ማርያምን በሥነ ስርዓት አርጋ እንድትሰወራ እንድንሰማ እባካቸው። እታች የምትጽፉት ነገር እባካቸው፣ አንዳንድ ጊዜ ሰው ሶሻል ሚዲያ ውስጥ ካልገባ በጣም የሚደናገጠው እባካቸው፣ ጉድ ይደዋል። እና ስና ለማዘር ስነግራት የዛን ቀን በቃ እኔ ወደ ግቢ ህፃኖች ሲገቡ የሁለት ሳምንት የሶስት ቀን ምናምን ይመጣሉ ወደ ግቢና እንደዛ ይመስለኝ ነበር። እኔ ከዛ ወደዛ ስገባ ወንድሜ ትልቅ ወንድም አለኝ፣ እና እናቴ የሆነ ቁጭ ብሎ ነበር በረንዳ ላይ። እና እኔ ግን ስንት እያለሁ ነው የመጣሁት ወደ ግቢ የገባሁት ሲላቸው ኦኬ ሊዲያ ኮ አስር ወር ነበርሽ ከዛ ደነገጥኩ አስር ወር አድግ ያለው የዛን ቀን አስር ወር እንዴት ከዛ አስር ወር ግን ትክክል ናቸው አው አስር ወር ነበርሽ የሆነ ታተ ማለት ታተ ነው የሚባለው ደዛ ማለት ትቺ ነበር ምናምን ሲሉኝ እኔ ደግሞ ደዛ ነው እንዴ ምናምን ብዬ ኦኬ እሺ ብዬ ክፍሌ ከሄድኩና ዘጋሁት እኔ በቃ በጨዋታ በምናምን ነው የምታወቀውና በቃ ሰው ሰውም ማለት ነው ሁሌ አልቅሰሽ ታውቂያለሽ ምናምን ነው የሚሉኝ እና ከዛ ወደ ክላስ ገብቼ ሳስበው ምን አልኩ ለራሴ፣ እናቴ ለም ማለትስ፣ እንዴት አድርገሽ እስከ አስር ወር እስከ አስር ወር ከእሷ ጋር የእሷ እኔ ሚዶ ጠጥቼ ያደጉ መስሎኝ ነበር እስከ አስር ወር የእሷ ጡት ጠብቼ ማለት ችግሩን ሁሉ እኮ አልፈዋለች። እስከ አስር ወር ግን ሀው በቃ እንዴት አድርጋ እስከ አስር ወር ተወችኝ ብዬ አስብክና በቃ ተናደድኩባት። ማርያምን በቃ ጠላው ውሀት እናቴን ለምን እንዴት አድርጋ ሌሎቹ ተቸግሮ ምናም ሊሆኑ ይችላሉ። እሷ ግን ጡት የእናቴ ጡት ጠብቼ ነው ያደግኩት እና ከዛ እንደዛ ብዬ አስቤ በቃ እንደዛ አይነት ፊሊንግ ኑሮኝ አያውቅም ከዛ አይ ምናምን ብዬ ለእናቴ ሄድኩና፣ ለምን ሀው በቃ እናቴ እጠላታለሁ በቃ ምናምን አልኳትና፣ ደዛ መሆን የለብሽም ሊዲያ፣ እናትሽ አለች። ማን ማንም እናት ልጇን ትወዳለች። አይታወቅም ቤተሰቧ የዛ ታይም ዋር ነበር መሰለኝ ያለች መሰለኝ የዛን ቀን ችግር ስለነበር ለዛ ነው። እና ጥሩ ሰው ከዛ ደግሞ መናኸሪያ ላይ ነው የተገኘሁት። አስር ወር እያለው ነው መናኸሪያ ላይ የተገኘሁት እና ከዛ አስር ወር መናኸሪያ ላይ መናኸሪያ ደግሞ ብዙ ሰው ነው የሚንቀሳቀሰው ብዙ ሰው ነው የሚሄደው። እዛ ጋ አሪፍ ነው። አሁን ቅርታ ብዙ ልጆች አሉ፣ በተለያየ ቦታ የተጣሉ አሉ ልጆች፣ እህቶቼ ወንድሞቼ ማለት ነው ያንቺ አሪፍ ነው። መናኸሪያ ላይ ሰው ሰው አግኝቶሽ ወደዚህ ወደኔ ያመጡሽ ምናምን ስትለኝ ልቤ ትንሽ ተረጋጋ። በቃ አይ፣ ትክክል ነው እኔም እኔም ቢሆን ማለት ማስብ አለብኝ እኔም እናት እናቷ እናት እኮ እንዴት አድርጋ ልጇን ጥላት ትሄዳለች? ምናምን ብዬ አስብኩና ከዛ በቃ እኔ ማርያምን ምን አይታወቅም፣ ፈጣሪ ብቻ ነው የሚያውቀው። አሁን እናቴም ምናልባት አይ ነው ምናልባት እናቴም ልታይም ትችላለች፣ አሁን እዚህ ጋ ወይ ደግሞ እኔን የምትመስል እኔን የምትመስል ሴት ምናም ልትሆኑር እኔ ማርያም በጣም ይሰማኛል። እኔ እናቴን፣ እናቴ በጣም ነው የምወድሽ ብታካየሽኝም ወይ ደሞ ሌላ ሰው ካሳለፈልሽ እኔ አልቀየምሽ ማርያምን፣ እኔ አልቀየምሽም፣ ሁሌ እናቴ ነሽ። የሆነ ችግር አጋጥሞሽ ነው እንደዚህ አድርገሽ አሪፍ ነው ማርያምን፣ መናኸሪያ ላይ መተውሽ በጣም እረዳልሽ፣ ያለው እናቴ የሆነ ስለተቸገርሽ ነው። እና እኔ ማርያምን የሰው ነገር አይታወቅም። እኔ ዛሬ መኪና ገጭቶን ልሞት እችላለሁ ወይ ምናምን፣ እኔ እናቴ አይንሽም ብቻ ተረጋግኝ እና ቀስ ይለሽ እየተረጋጋሽ የዋጣ ስለማቀቡ እ ይ እንትን ነው ስለማቀቡ ታሪኩን እየተረጋጋሽ ህዝቡን አስረዳ። ቢያንስ እኔ ወደዚህ ያመጣው አድጋሽ ወደ ሌላ ምናምን ሳይሆን

እናንተን ብታስቡት ያለ እናት በጣም ከባድ ነው። በጣም ማለት ነው። ማርያም አሁን ምን ይላለው? ለራሴ ሳስበው አሁን እሺ ካገባው ማርያም እኔ አንድ ፈረን ለእሷ መጠየቅ ለራሱ በጣም ነው የሚከብደው? ለስንት ልጆች ብላ ነው እሷ የምትድረን? አሁን በቃ እኔ ትልቅ ሀያ አንድ አመት የሆነውኛል እና ባል

መናሪያ ማለት ጋይ አውቶቡሶች የሚሰበሰቡበት የአውቶቡስ ተራ ማለት ነው። መናኸሪያ ማለት ማለት የአውቶቡስ ተራ መናሃሪያ ላይ ነው። እና በደንብ ይቅርታ አላስረዳዎችም። ከዛ ምንም መልእክት አላስቀመጠችም። መናሃሪያ ላይ የማይፀብሪ ልጅ ናት፣ ለስራ ብላ ወደ እዛ ፋይሉ ላይ የሚለው ማለት ነው የማይፀብሪ ልጅ ናት ወደ ዜሮ አራት ቀበሌ ይባላል። እዛ ላይ ያስረከበችኝ የማይ ፀውሪ ልጅ እና ምንም ነገር አላቅም። የእናቴ ፎቶ ቢሆን ስሜ ለራሱ አይታወቅም። አለ አይደል በቃ ልጅ አግኝተ ወደ ሰው መስጠት አታቅም። በቃ እሷ ለራሱ አታቅም። እኔ እንዴት እንደሆነ አላቅም። ለዛ ነው አሌክስን ተደዋወልንና ሊዲያ ይቅርታ ልጠይቀሽ እንዳይደብርሽ እና ስለ ፋሚሊ ነገር እንዴት አረግሽ ምናምን አለኝ። ከዛ አይ አልኪ አልችልም እኮ ኢቢኤስም ብፈልግ ፎቶ ምንም ነገር የለኝም። ምንም ነገር ከሌለኝ ደግሞ እንዴት አድርገ እንደዚህ ያርጋችሁ ፈልጉልኝ ልላቸው ይችላለሁ። ለራሴ በቃ ምን እንደማረግ ጨነቀኝና ከዛ እስኪ ሊዲ ልልሽ እና አንድ ቀን ጊዜ አመቻችተን እንደዚህ እናደርጋለን ብሎ እነገረኝ ማለት ነው።